ሰላም አለይኩም ወረሕመቱላሂ ወበረካቱ ወደፊት ቶ ቤተሰቦቼ እንደምን አላችሁን ሆነና ሌላ ሰሞኑን ደግሞ ስለ እምነት ጉዳይ ተነስቷል እባካችሁ ማወቅ ያለብን በእምነት ውስጥ ቤተሰብ የለም በእምነት ውስጥ አገር የለም በእምነት ውስጥ ወዳዝነት የለም ማንኛውም አማኝ የሆነ ሰው እምነቱን ነው ሊያስቀድም የሚችለው ከምንም ነገር ማለት ነው ከምንም ነገር አይደለም ሶሻል ሚዲያ አለም የሚያየው ነገር ይቅርና እዚህ ጉድ ብለን እንኳን አንድ ሰው ሃይማኖታቸውን ሲይዘሉ አስቀያሚ ነገር ሲናገር ፖሊስ ምናምን ልትሉ ትችላላችሁ። እራሳችሁን ብዛት ወስዱ ትችላላችሁ። ምክንያቱም የማንኛውም ሰው ደካማ እዚህ ጋር ቪዲዮ መስራት ስለቻልን ብቻ ወተን ባንሳደብ ይመረጣል። ዋጋ የሚያስከፍል ነገር ስለሆነ የእኔ እምነት እንደዚህ ነው፣ የአንቺ እምነት እንደዚህ ነው። እኔ አጓጉል ነገር ወጥቼ ስናገር ለእኔ እምነት መሰደብ ምክንያት እየሆንኩ ነው ማለት ነው። ባካችሁ አጸያፊ ነገር ይቅርብ። ለማን ናችሁ? አሰላም አለይኩም ሐባይብ እንዴት ናችሁ? ሰላም ብያለሁ ላችሁ ነው። አቡ አሚራ በጣም ወድ ነበር፣ አሁን ግን እንደው አቅለሸለሸኝ፣ አስጠላኝ የሚል ኮመንት እያየሁ ነው። በነገራችን ላይ ሰው ወረተኛ ነው። አንዴ ከፍ አንዴ ዝቅ ያደርጋል፣ ችግር የለውም። ፈጣሪያዊ ጥላህ እንጂ አንዲት ጋጠ ወጥ የሆነች ልጅ በህይወቴ በንብረቴ በልጆቼ በእናት አባቴ እዚህ ምድር ላይ ያለ የምለው ነገሮች በሙሉ ፊዳ መሆንላቸውን ነብያችን ሰለላሁ ዐለይሂ ወሰለም ስትሳደብ ወይ ስታንቋሽሽ በቀላሉ ማድረግ የምችለውን ማውገዝ፣ እልፍ ሲልም ደግሞ ለህግ አካል አሳልፎ መስጠት። ይህም በማድረግ ይህም በመናገሬ ብቻ ብዙዎቻችሁ ጠላንህ የምትሉ ከሆነ ድሮም አልወደዳችሁኝም። መውደድ ማለት አንድን ሰው የሚወደውን ነገር መውደድ እሱም የወደውን ነገር እንኳ ባትወዱ ማክበር ነው። ደሞ እምነት ላይ ቀልድ የለም። እምነት ላይ ቀልድ የለም። በእምነት ላይ የሚያላግጡ ሰዎች የራሴ እምነት ተከታይም ቢሆን ነጃተን አይታቸዋታል። ምን ላይ እንዳለች ወራህመቱላሂ በረካቱ እንዲሁም ሰላም ውድና የተከበራችሁ እንዴት ናችሁ? እኔ እምላችሁ ከቀናት በፊት እኮ በነበረን አንድነትና መልካም መተሳሰብ ያስመዘገብና ትንሽዬ ውጤትን ቢሆን ደስታዋን ገና አጣጥመን አልጨረስንም። ለምንድን ነው የአንድነትና የመልካምን የመተሳሰብን ደስታ እንዳናጣጥም የተፈረደብን ህዝቦች ይሆን ነው ጭራሽ ይሁን ብላችሁ ደግሞ ሴንሲቲቭ በሆነ በሃይማኖት ጉዳይ ላይ በዚህ ኢሹ በሶስት ቀን ውስጥ የተረዳው ነገር ቢኖር የእኛ ህዝብ ማለት ነው የመስማት ችግር የለብንም፣ የማዳመት ችግር ግን አለብን። የታችን አሲያን ቪዲዮ በተመለከተ እስኪ ደግማችሁ ደጋግማችሁ አድምጡት። ይቺ ልጅ ያለችው እኮ እኔ በእነዚህ ነገሮች አላምንም፣ ሀይል አላቸውም ብዬ አላምንም። ከአንድ አረፍተ ነገር ላይ ፊደልን ስታጎሉ ገንቢ የነበረው አረፍተ ነገር አፍራሽ ይሆናል። እኔ የምትለውን አውጥታችሁ እናንተ ስልጣን የላቸውም አላችሁ ብላችሁ በጣም ብዙ ነገሮች ተፈጠሩ። እኔን ያለችው እንደ ኢስላም ነው። ለምንድን ነው ብዙ አዳምጠን አንዴ ማንናገረው መልስ በሰጠችው እህቴ በተመለከተ ሰዎችን እንኳን በሚያጻይፍ አማርኛ ለሰዎች እንኳን በማይገቡ ቃላቶች ረሱላችን ዐለይሂ ሰላም ተሳደበች። እሱ አይደለም የሚገርመው፤ ልክ ለተዋህዶ ጥብቅና ቆማ የተነካች ይመስል፣ በግለሰብነታቸው ብቻ በአግድማደግነታቸው ለሚሰሩት ስራ ለምንድን ነው የሃይማኖት ሽፋን የምንሰጣቸው ለምንድን ነው የሆነ ስህተት ከሰሩ በስህተቱ ልክ እማናወግዘው? ለምን ሃይማኖትን፣ የትኛውንም ሙስሊሙም፣ ክርስቲያኑም፣ የትኛውም እምነት ይሁን እኩይ ተግባሮችን ሲፈጽሙ ከዛ እምነት አካል አንድ ስለሆኑ ብቻ በሃይማኖታቸው ምክንያት የተነኩ አስመስለን የሃይማኖት ሽፋን የምንሰጣቸው? ለምን በእስልምና ስር ይሸጎጣሉ? ለምን በተዋህዶ ስር ይሸጎጣሉ? እነሱ ካደረጉት እኩይ ተግባር እኮ የሁላችንም ሃይማኖት ንጹህ ነው፣ ያንን አይፈቅድም። በዛው ልክ ደግሞ ማለት ነው በዛው ልክ ኢስላም ሆናችሁ አንገት የሚያስደፋል ረሱላችን መሰደብ ምክንያት የምትሆኑ በአፋችሁ የምትጸዳዱ በጣም ብዙሃን አላችሁ። ኢቨን እንኳን ስለ ሃይማኖታችን ወጥተን እንዳንናገር የምታረጉ ማለት ነው ሄዳችሁ እምነትን የምትነኩ እያየናችሁ ነው። በኮሜንትም አሁንም ይሄንን የተለያዩ አልጸያፊ ስድቦችን እንድንሸከም ግዴታን የምታስጥሉብን እናንተ ናችሁ። የእውነት የረሱል ፍቅር ካላችሁ እኮ ረሱላችን አለይሂ ሰላም ሀቢብና እኮ በህይወት ዘመናቸው የሌላው ሃይማኖትን በማክበር የሚታወቁ ናቸው። ምንድን ናችሁ እናንተ ሃይማኖትን ትነካችሁ ትነካላችሁ ዘላችሁ ረሱል ሲሰደቡ እኛ ያለን ትላላችሁ ኡ ትላላችሁ። መጀመሪያ እናንተ ራሳችሁን ጠይቁ። ማንኛውም ሃይማኖት ሙስሊምም ክርስቲያንም ምንም ይሁን በግለሰብ ደረጃ በአግድ ማደግነቱ ብቻ ወጥቶ ግለሰብ ወንጀል ሲሰራ ጥፋት ሲያጠፋ የሃይማኖት ሽፋት ልንሰጠው አይገባም። እንደዛ ከሆነን ተያይዘን ገደል መግባታችን ነው። ይቺ ልጅ እራሷን ችላ ነው። ስህተት መሆኑን ባታቅ ኖሮ ለምን አጠፋችሁ? ቪዲዮም ይህንም ቪዲዮ ስትሰራ ሄደ አንብባ ነው። ሁላችንም ሙስሊሙም ቢሆን የመጽሐፍ ቅዱስ ጫፍ ይዛችሁ መታችሁ መሰዳደብ አቁሙ። ክርስቲያኑም ቢሆን የቁርአን ጫፍ ይዛችሁ ውስጥ ሚስትሩን ሳታውቁ መሰዳደብ አቁሙ። እኛ እዚህ ሚዲያ ላይ ያለን ሰዎች ስለ እምነቱ በደም ሳናቅ በመሰለኝና በደሳል መፈላሰብ ካላቆማችሁ ተያይዘን ገደል መግባታችን ነው። በትክክለኛው መንገድ የሚከራከሩ ስለ ሃይማኖት የሚያውቁ ሰዎች አሉ። እረፉ ያለብን ይበቃናል። ሰሞኑን አንድ እህታችን የእስልምና እምነት ነክታለች። በጣም ብዙ የእስልምና እምነት ተከታታዮች በጣም ተናዳቸዋል። ትክክል። በእምነት ማንም ሰው አይደራደርም። በእምነት ደግሞ ቃልድለም እምነት የግል ነው። ሀገር የጋራ ነው። ልጅቷ የእጇ ታገኝንም። እንደዚህ ነው የምለው። አልደግፋትም። ለእሷ እዚች ጋር የእሷ ነገር ሳይሆን እቺ እህታችን በመዝሙር የእሷ ፎቶ ሰርታለች የምጠብቅሽ አይተኛም። ትክክል ፈጣሪያችን አይተኛም፣ ጠባቂያችን አይተኛም። ግን እኮ እዚህ ጋር ያልገባኝ ነገር እኛን እምነት ሶስት ቦታ አራት ቦታ ያደረገን ሁሉም ሰው የሚያምኑ አንድ ፈጣሪ ነው። ፈጣሪ አንድ ነው። ፈጣሪ ሁለት ፈጣሪ የለም ወይ የእስልምና እምነት ተከታታዮች ሌላ ፈጣሪ የለም ወይም የክርስትና እምነት ተከታታዮች ሌላ ፈጣሪ የለም፣ ግን ፈጣሪ አንድ ነው ሁለተኛ ሶስተኛ የለም። እሷ ግን የሰደበችው ፈጣሪ ነው። እሷ ግን አፍ የከፈተችው በፈጣሪ ነው። እንዴት ነው ፈጣሪ ጠብቅሻል እንደዚህ እየሰደበች፣ ለሷ ትክክል ናት ብዬ ነው የሚያስበው። ግን ስልጣን የላቸውም ማለት ግን አትችም። እኛ ሰላማችሁ ይብዛ፣ የቲክቶክ ጓደኞቼም ይህን ቪዲዮ የምትመለከቱትን ሁላችሁንም። ሂዊ ፕሊዝ፣ ረጋ በይ። እኔ ብዙ ጊዜ በምታቀርቢው ቪዲዮ ደስተኛ ነኝ በምትሰሪያቸው ነገሮች በሙሉ ወዳጅሽም ነኝ ተከታይሽም ነኝ። ግን በዛውም ልክ ደግሞ አንዳንዴ ኢሞሽናል የምትመጭባቸው ነው ቪዲዮዎች፣ ትንሽ ተቃውሞ ቢኖረኝም የዚኛው ግን ለኔ ትንሽ ለየት ያለ ብኛል። አንደኛ ደረጃ እቺ ልጅ ጥፋቷ ለምን አልታይ እንዳለኝ ግራ ገብቶኛል። ምን እንደሆነ ታውቃላችሁ? እቺ ልጅ በስነ ምግባር እኮ ነው የጠየቀችው። እባካችሁ ይሄን ቪዲዮ ያቀናበርሽው ልጅ አንሽልኝ፣ በእነዚህ ስዕል አድኖች እኔ አላምንም ነው ያለችው። ውነቷን እኮ ነው እሱ አታምንም። ብታምን ኖሮማ ኦርቶዶክስ ተከታይ ነበር የምትሆነው። እች ልጅ ግን ቢያንስ እንኳን በሃይማኖት የተለየሽ ነች ከኛ። ያንን እንኳን ለምድነው ጭንቅላታችን ውስጥ እናስቀምጠው። ይሄን ነገር እኔ ብሆንስ ብላችሁ አንዳንዴ አታስቡትም እንዴ? እኔ ብሆን በሌላ ሃይማኖት የተቀናበረብኝ በእነዚህ ነገር እኮ እኔ አላምንም እና እባካችሁን አንሱልኝ ብል ጥፋት ነው እንዴ? ስለማታ ምን ከሆነው ሃይማኖቷ ሌላ ሆኖ አንድ የኦርቶዶክስ ተከታይ ብትሆን የሰራችው ይሄንን ቪዲዮ ጥፋተኛ ነች ብዬ ነው አስበው። ግን እኔ ምንም በቃ አልታየም አልታየም ነው ያለኝ፣ ሲጀመር ትክክል ነች። በኔ በኩል ደግሞ ሆነው መልስ ለሰጡ ሰዎች በጣም ነው የማመሰግነው። እኔ በተረዳሁት መልኩ ለተረዱ ልጆች ማለት ነው። ቢያንስ ትንሽ ልጆችን አይቻለሁ በእውነት አጥጋቢ መልስ ነው የሰጡት። ትክክል ናቸው። ትክክል ነች። ይች ልጅም በስዕል አድኑ እኔ ነኝ ማምንበት እኔ ኦርቶዶክሳኒን በስዕል አድኖ የማምነው እንጂ ሌላ ሰው እመን ብሎ እንደማስገደር ነው። ለኔ የሆነብኝ የማይመስል ነገር ነው እያላችሁ ያላችሁት በጣም ብዙ ሰዎች አይ ዶንት ኖ እያላችሁ የፈለጋችሁትን ልትሉ ይችላላችሁ። በዚህ በኩል ደግሞ ሌላ መልእክት ማስተላለፍ የምፈልገው እንደዚህ ሳንረዳ እየወጣን በምንጫጫ ሰዎች ምክንያት ተገን በማድረግ ወጥተው ማለት የሌለባቸውን ቃላቶች በማለት ያሉበትን ቦታ በመዘንጋት፣ አንድ ሁለት ደግሞ ቢያንስ በሃይማኖት በኩል ብዙ ጊዜ የእስልምና ሃይማኖት ተከታይ ልጆች በምን እንደማደንቃቸው ታውቃላችሁ? አንድን መሆን ይችላል አንድ መሆን ይችላሉ። አሁንች ልጅ ላይ እርምጃ ይወሰድ እየተባለ ነው ያልሆነ ቃላቶች ተናግራለች በሚል ማለት ነው። እስኪ ማነው የሚደርስላት? አንድ እሱ ፈጣሪ ነው አንድ እሱ ፈጣሪ የእናትና የአባቱ አምላክ ብቻ ነው ሊደርስላት የሚችለው። እና እንደዚህ እየወጣን በምንጫው ሰዎች ተገን በማድረግ ነው ኃይል ማለት በኢሞሽናል ነው የሚመጡት። እና ፕሊስ ፕሊስ እውነት እኔ እች ልጅ ላይ ጥፋቱ አልታየኝም። አንድ ሁለት ደግሞ እኛም እኮ ትክክል ነን። አዎ ስለ አደናችን ዎች ላይቭ ላይ ተቀምጦ ኢየሱስ ክርስቶስን ሲሳደቡ አምላካችን መዳንታችን ሰማይና ሰሜኑ ቆንጆ። አንድ ነገር ልንገርሽ፣ በመጀመሪያ ደረጃ በሙቀት አታውሪ፣ በእውቀት አውሪ። እንኳን ኡስታዞች ኡስታዝ ማለት ምን እንደሆነ ታውቂያለሽ? ልክ እንደ ቄስ ማለት ነው። ለምሳሌ ሰጥሽ ቄስ አስተማሪ ነው፣ ኡስታዝም ደግሞ አስተማሪ ነው። እንኳን ኡስታዝ እኔ ተራዋራሃ ስለ ኢሳ ወይ ደግሞ ስለ ኢየሱስ ክርስቶስ መጥፎ ነገር ማሳነስ፣ መሳደብ አልችልም። ለምን ኢየሱስ ክርስቶስን ወይ ደግሞ ኢሳ አለይሂ ሰላቱ ወሰላም ከተሳደብኩኝ እኔ ሙስሊም አይደለሁም ማለት ነው። በነሱ አምናለሁ፣ በተአምራቱ በነቢይ በመሆናቸው አምናለሁ። እማላም ነው አምላክ ነው በሚሉ አላምንም። ገብቶሽ አለ እንጂ አንቺ ዛሬ ላይ ኡስታዝ ታዛርቦ ለምንድን ነው የምትዋሹት? እዩላችሁ፣ ንጽጽር ማካይ የሚያካሄዱ ኡስታዞችን ካላችሁ እዚህ ቲክቶክ ላይ ጥያቄ ነው የተጠየቃችሁት። እኔ አንቺ ተነስተሽ ስለ ቁርአን ብትጠይቂ ካልቀረሁም ካላወኩኝ ስለ ቁርአን ለሚያውቁት አስተላልፍና መልሱላት እላለሁ። አንቺም ስለ መጽሐፍ ቅዱስ ስትጠየቂ ካልቻልሽ ለሚያቁ አስተላልፊ መጽሐፍ ቅዱስን ላነበቡ ለሚያውቁ መልስ መልሱ ብለሽ አስተላልፊ እንጂ ስድብ እንዳይመስልሽ። እናንተ ጥያቄ ስትጠየቁ ስድብ ነው የሚመስላችሁ። ከዛ በተረፈ ብዙ ኮሜንት አይቻለው፣ ራሃ ኦርቶዶክሶችን ትጠያለሽ፣ ክርስቲያን ትጠያለሽ። እኔ ብዙ ክርስቲያን ጓደኞች አሉኝ፣ ዛሬም ድረስ አብሬያቸው የምኖሩ ክርስቲያኖች ናቸው። ተከባብረን ተዋደን ነው እንትን የሚሉት። እስኪ ራሃ ክርስቲያን ትጠላለች። ራሃ ክርስቲያን ጠልናት ካላ እነሱ ይናገሩ፣ አብሮኝ የምኖሩት እናንተ ሚዲያ ላይ አፋችሁን የምትከፍቱት መብትና ግዴታችሁን የማታውቁ ምድረ ቀራቅን ብቅርናታሞች አይደላችሁም። ገባችሁ አይደል? እኔ አንድና አንድ የተናገርኩት እምነቴ አይነካ ነው ያልኩት። እምነቴ አይነካ ማለት የእናንተን እምነት ጠላው ማለት ከሆነ የራሳችሁ ጉዳይ ነው፣ እንደፈለጋችሁ። ከዛ በተረፈ ሰው እኔ በመጀመሪያ በማንነቱ አከብራለሁ፣ እወዳለሁኝ። እምነቱን የፈለገ መከተል ይችላል። አንድ ነገር ሲነግርሽ ግን አንቺ በውሸት አትዋሽ፣ እንደዚህ አይን ያወጣ ውሸት አትዋሹ። አንዳንዴ ቀላል ያለው ውሸት ዋሾ ምን አይነት ቅሌታ፣ ምንሽ እንዲ ኢሳ አለይሂ ሰላቱ ወሰለም ማንም ማንንም ኡስታዝ ተራ ሙስሊም እንኳን ኡስታዝ ተራ ሙስሊም ስለ ቁርአን በደንብ የማያውቀው ጠልቆ ስለ እምነቱ በደንብ የማያውቀው ለስመ ሙስሊም የሆነ ሰው ራሱ ኢሳን አለይሂ ሰላቱ ወሰለም ማንንም ልሰድብ ሊያሳንስ አይችልም። ከእስልምና ወጣ ማለት ነው፣ እሱም ከተሳደበ። ማርያምንም፣ እንደዛ ከሴቶች ለየት ያለችና ተአምራዊ ሴት መሆኗን በደንብ እናምንበታለን። አላህ ሱብሃነ ወተዓላ በቁርአን ውስጥ ገልጿታል። ገብቶሻል። ስለዚህ ማርያምንም እንውዳታለን እናከብራታለን። ኢሳ አለ ሰላቱ ሰላም ከነ ተአምራቶቹ ነብይ መሆናቸውን፣ የአላህ መልእክት መሆናቸውን፣ የአላህ ባሪያ መሆናቸውን እናምንበታለን። ልንሰድባቸው፣ ልንነቅፋቸው፣ ልናሳንሳቸው አንችልም። እናምንባቸዋለን። በእነሱ ካላመን፣ በነብያቶች ሁሉ ካላመን እኛ ሙስሊም ማለት ሙስሊምን ማለት አንችልም። ስለዚህ አትዋሽ። እንደዚህ አይን ያወጣ ውሸት አትዋሹ። መስረጃ አምጪ ኡስታዞቹ እውነት ኢሳን ሰልቧል ካልሽ መስረጃ ምጪ። እናንተ ጥያቄ ስትጠየቁ ለምንድን ነው የተሰደባችሁ ነው ይመስላችሁ? ጥያቄ መመለስ ካልቻላችሁ መመለስ ለምትችሉ አስተላልፉ። እንሽራው ትክክል ናት፣ ትክክል ናት። አሁን እሷ የእኛን መጽሐፍ ቅዱስ ስህላ ድኖውን ጸበሉን አታምንበትም። እኔ እሷ ከማታምንበት ነገር ጋር ማቀናበሪያ እንደውም ስህተት ነው። ይቅርታ ሁሉ ልትጠየቅ ይገባል። ምክንያቱም እኔን የእስልምና እምነት ተከታዮች እኔን ለማመስገን ወይም ለኔ ፍቅራቸውን ለመግለጽ ከቁርአን ጋር ወይ ደግሞ እነሱ ከሚያምኑበት ከሆነ ነገር ጋር ቢያመሳስሉኝ እናደዳለሁ። ለምን አረጋችሁት? እኔ እኮ ኦርቶዶክስ እምነት ተከታይ ነኝ። ለምን አረጋችሁብኝ ብዬ ና እንደውም እሷ እንደውም በትህትና ነው የተናገረችው። እኔ ምናልባትም ከአነጋገር ዘይቤ ከአነጋገር እንትን የተነስቼ ለምን እንዲያረጋችሁብኝ ብል ለምን ይወሰዳል? ከዛ ቅድሚያ ኮ ጥፋቱ የተሰራው እኛ ጋር ነው። ከእኛ ጋር ኮነ ጥፋቱ የተሰራው የእኛ ልጆች ናቸው። በቃ በስሜት ተነስተው አደረጉ። ለምን አያውቁም? የእስልምና እምነት ተከታይ መሆኗ ትታወቃለች ልጅቷ አስተማሪ ታስተምራለች። ከማንም በላይ ቁራንን በደንብ የምታ- የምታስተምር የምታውቅ፣ ትህትና ያላት፣ ስርዓት ያላት ልጅ ናት። ለእነቷ እንዴት ነው አሁን እኔ የእኔን ፎቶ የእስልምና እምነትን የሚገልጽ ወይም ለምሳሌ ቁራን ሊሆን ይችላል፣ ደስታቸውን ፍቅራቸውን ለመግለጽ ብለው ያንን ቢያደርጉ ወጥቼ አይ እኔ ምንም እንደማያደርግልኝ የማላምንበት ነገር ለእኔ ሀይል የለውም እና ለምን አደርጋችሁብኝ ብዬ ብናገር ምላሹ ስድብ ሊሆን አይገባም። ምክንያቱም የማላምንበት ነገር ከኔ ጋር መቀናበር የለበትም። ስለዚህ እሷም የማታምንበት ነገር ከእሷ ጋር መቀናበር የለበትም። እቺ ልጅ ነገር ፍለጋ ካልሆነ በስተቀር ልጅቷ የተናገረችው ንግግር ሲቀጥል በጣም በሪስፔክት እና በስነስርዓት ነው የተናገረችው። ለእኔ ሀይል የለውም ብላለች። ሀይል የለውም ማለች ማለት ለእኛ ሀይል የለውም ማለት አለች። ትክክል ነው የተናገረችው፣ ምንም ጥፋት የለባትም። ነገሩ በዚህ ደረጃ መስፋፋት እና እንዲሁም ደግሞ በዚህ ደረጃ መራቀቅ አልነበረበትም። ግን እኛ ያለንበት የጥላቻና የእሳት የሆነ ባህሪ እንትናችን ነዚሽ ልጅ መጀመሪያ ጥፋት ያነው ነዚሽ ልጅ የማይገባበት ቦታ ያስገባው ተጠያቂ መሆን ያለበት አንድ ይሄ የት ይሄ ምስነ አድኗችን የት መቀመጥ እንዳለበት የት መሆን እንዳለበት አንድ አለማወቅ እሷም ደግሞ ከአንደበቷ ከአፏን የተጠቀመችበት ቃናት የሚያስጠይቃት የተጠቀመችው ቃናት ማለት ነው። ማማዬ የኔ ቆንጆ፣ የኔ መልካም መልካም እንደወልሽ ነው ማቀው እንደ ቲክቶክ ሽንከታተንሻለው እና እሷን ነችም ጥፋት ያለው እሷ ነኝ አይደለም፣ እሷ ነኝ ወስዶ በእሷ ያቀናበረው ሰዎች ነኝ። በጣም ትንቅ ጥፋት አለ። የኛም የተዋህዶ ልጆች ነኝ በጣም ጥፋት አለ። እነዚህ ምስነ ስዕሎች ነኛ እንጂ የሚሆኑት ነሷ አይደለም። ነኛ ነው የሚሆኑት ነሷ አይደለም። ነሷ የሚሆኑን አምጥቼና እህቶቼ የሷ ነሷ የሚገባት ይሄው ይሄው የሷ ይሄ ነው ይሄ ቁራን ማለት ነው። ነሷ የሚገባት ይሄ ቁራን እንጂ እመቤታችን ቅድስት ድንግል ማርያም ሆይ የምትገባው እናትነቷ ነኛ ነው ድንግድማ ሰማዕቷ እናቴ አርሴማ የምትገባው ነው እኛ ብቻ። ስለዚህ ወስዳችሁ ይሄን እኝን ምስነ አድኖች እሷ ጋር ያቀናበራችሁ ምን ያናችሁ ልጆች እሷም ለተናገረችው ቃናት መጠየቅ አለባት። ይሄንንም ያቀናበረች ልጅ መጠየቅ አለባት። ሁናችንም በእውነት 2015 እንደዚህ አልነበረም። ቲክቶክ ማንኛችንም የጠበቅ ነው የነበረው፣ ግን አልታወቃችሁም እንጂ በጣም እየተባናችሁ ነው። እግዚአብሔር ንቦና ይስጣችሁ። ነሷ የሚገባት ይሄ ነው። ክብር ያለው ቁርአን እማከብረው ቁርአን ይሄ ነው። እኛ ደግሞ የሚገባን ይኸው፣ ሰማዕቷ እናቴ ድንግል ማርያም ገብቷችኋል። እና ደግሞ የሆነች ልጅ ደግሞ በቃናት ግሽፈት የተናገረችዋን ሁናችሁም እየወጣችሁ ቪዲዮ እየሰራችሁባት ነው ያለችበትን ቦታ ትታሰር ረ ወደ ራሳችን እንመለስ። ቲክቶክ ሀሳብ